ሁሉም ሰዓት መሆኑት ትፈርሳላችሁ። ለምንድን ነው ምንፈርሳ? ለሁላችሁ መሰሪዎች ናቸው። በደንብ ግብጽ ለማድረግ አንደኛ እስክሪንሾፍት አድርጎኛል፣ ሶስተኛ ሪከርድ አድርጎኛል። አንደኛ እስክሪንሾፍት አድርጎኛል፣ ሶስተኛ ሪከርድ አሁን በሚዲያ መጠን እንደዛ ነው። በዚህ ጋር ወጥቶ በዚህ ጋር ወርዶ የምንላችሁ ነገር የለም። የምንልበት መሰረታዊ ምክንያት ሁሉም ነገር ህግና የህግ መስመር ይዞ የሚሄድ እኛ ደግሞ ክሊር በሆነ ሁኔታ ከዚህ በፊት የተናገርነው ኤን ዲ አይ ማለት ነን ዲስክሎዥር አግሪመንት ኦፊሽሊ የሚታወቅ ተቋማዊ የሆነ ነን ዲስክሎዥር አግሪመንት ፈርመናል፣ ባለንበት ተቋም። ስለዚህ የፈለገ ቢሆን ተገፍተንም ቢሆን ምን ማለት እንደሆነ ትረዱታላችሁና አንዳንድ ነገሮች ፕሮቮኬሽን ሲመጡ ለነዚያ መልስ እንድንሰጥ ይፈልጋል። ከዚያ በኋላ ድንበሩ እንድናልፈው ሕገ ወጥ የሆነ ሕግ የሚጥስ ድንበሩን ይለፈውና ከንሲከንሱን አልፎ ያገኙ እኛ ግን ድንበር አናልፈ በሁለት ምክንያት፣ አንድ ሕግና የሕግ መስመር የምንከተል ስለሆነን ሁለተኛው፣ ሞራል የሚባል ነገር አለ። በነውር ውስጥ መገኘት አንፈልግም። ስለዚህ በተቻለ መጠን ከነውር ነገሮች ራሳችንን ገለል አድርገን ነው የምታዩ። የምናተኩረው ስራ ላይ ነው። ከዚያስ እያንዳንዱ ነገር ጊዜውን ጠብቆ የት ጋ ምን፣ እንዴት፣ ምን የሚለውን ስታዩ ምንም አልጠራጠርም። በእርግጠኛነት የምናገራችሁ እጃችሁን ባፋችሁ ጭናችሁ የምትገረሙበት ጊዜ ብዙ ሩቅ ሳይሆን ይመጣል።